ስለ ቀነኒ አሳዛኝ መረጃ ወጣ። አፈትልኮ የወጣው መረጃ ብዙዎችን አስገረመ። ቀነኒ በህይወት ብትኖር ኖሮ መጋቢት 11 ልደቷን አክብራ ውላ ነበር። ግን ፈጣሪ አልፈቀደላትም፤ ልደቷንም ለማክበር አልታደለችም። አንዳንድ ጊዜ ሩቅ አሳቢ ቅርብ አዳሪ የሚባል ብሂል በህይወታችን ውስጥ ይከሰታል። በቀነኒ ላይ የተከሰተውም ይህ ነው። ቀነኒ ትዳር በዚህ ዓመት ልትመሰረት እቅድ ላይ ነበረች። ከትዳሯ በፊት ደግሞ ቀነኒ መጋቢት 11ን ልደቷን ልታከብር ሰፊ ቅድመ ዝግጅት እያደረገች ነበር። ሆኖም ግን ከልደቱን ከትዳሩን በፊት ሞት ቀደማት። ሞት ከምትወደው ህይወት ወሰዳት። ብዙዎች በቀነኒ ሞት አዝነዋል፣ አልቅሰዋል፣ አንብተዋል። ያዘኑት ያለቀሱት ደግሞ ገና በወጣትነቷ ህይወትን ሳትጠግባት በአጭር በመቀጨቷ ነው። ህልሟን ሳታሳካ መሞቷም ብዙዎችን አሳዝኗል። የሚያስገርመው ነገር አንዳንድ ግለሰቦች እንዴት በቅድስት ስላሴ ካቴድራል ትቀበራለች በማለት ተቃውሞ አቅርበዋል። በእድሜያቸው የገፉ ሃይማኖተኛ ነን የሚሉ ግለሰቦች ቀነኒ በቅድስት ስላሴ ቤተ ክርስቲያን እንዴት ትቀበራለች በማለት ተቃውሟቸውን አቅርበዋል። እኚህ በእድሜ የገፉ ሃይማኖተኛና መምህር ነን የሚሉ ግለሰቦች ቀነኒ ታዋቂ አይደለችም፣ በዛ ላይ ደግሞ ለሀገር ትልቅ ውለታ አልዋለችም፣ ለምን በቅድስት ስላሴ ካቴድራል ቤተ ክርስቲያን ውስጥ ትቀበራለች በማለት ተቃውሟቸውን አቅርበዋል። ብቻኛ ሀገር የሞተ ሰው እንኳን በሞቱ በቀብሩ ቦታ ሳይቀር ከትችት የማይደንበት ሆኗል። ቀነኒ አዱኛ ሌሊት ከመሞቷ በፊት መጋቢት 11 ለሚከበረው ለልደቷ ሰፊ ዝግጅት እያደረገች ነበር። ሌሊት ከመሞቷ በፊት ቀን የልደት ፎቶ ስትነሳ እንደነበር አንድ የፎቶ ቤት ስቱዲዮ ተናግሮ እንደነበር እናስታውሳለን። ግን ምን ያደርጋል አላለላትም። ልደቷን ሳታከብር በሞት ትቀድማለች። ቀነኒ ከሞተች አንድ ሳምንት ሆናት። ከአንድ ሳምንት በኋላ ቀነኒ እንደተደበደበች የሚያሳይ ፎቶ ተለቋል። በዚህ በተለቀቀው ፎቶ ቀነኒ ፊቷ በልዞ ይታያል። ፊቷ ላይ የሚታየው መበለዝ በሆነ ሰው እንደተደበደበች የሚያሳይ ነው። ማን ነው የሚደበድባት? ማን ነው ፊቷ እስከሚበልዝ ድረስ የደበደባት? ይህ እስካሁን ድረስ አልታወቀም። ቀነኒ የሞተች እለት ግን በማህበራዊ ሚዲያ ላይ ባለቤቷ አንዷለም ጎሳ ሰክሮ እንደሚደበድባት የሚያሳዩ መረጃዎች ወጥተው ነበር። የቀነኒ ጓደኛም አንድ ሰው ስለ ፍቅር ሲናገር ወይም ሲያቀነቅንና የፍቅር ሰው ሲሆን የተለያዩ ናቸው ስትል ለብዙዎች ጥያቄ የሚጋብዝ አስተያየት ሰታ ነበር። ቀነኒ መጀመሪያ አካባቢ ራሷን እንዳጠፋች የሚያሳይ መረጃ ወጥቶ ነበር። ራሷን አጠፋች የሚል ዜና ከወጣ በኋላ ደግሞ ከፎቅ ላይ ወድቃ ነው የሚል መረጃ ወጣ። ከፎቅ ላይ ወደቀች የሚል ዜና ከተሰማ በኋላ ደግሞ የሞተችው ዘጠኝ ሰዓት ላይ ነው የሚል መረጃ ወጣ። ቆይቶ ደግሞ አስር ሰዓት ነው ተባለ። ቆይቶም ደግሞ አስራ አንድ ሰዓት ነው የሞተችው የሚል መረጃ ወጣ። በተመሳሳይ ደግሞ ቀነኒ ከፎቅ ላይ ስትወድቅ እጮኛዋ አንዷለም ጎሳ ቤት ውስጥ አልነበረም የሚል መረጃ ቀድሞ ወጣ። በኋላ ላይ ደግሞ ቀነኒ ከፎቅ ላይ ስትወድቅ አንዷለም ጎሳ በቤት ውስጥ ነበር የሚል መረጃም ወጣ። ሌላው ይቅር አንዷለም ጎሳ ባለቤቷ ነው ወይስ እጮኛዋ የሚለው ጉዳይ ሁለት የተለያዩ መረጃዎች ናቸው የወጡት። ብዙዎች ሚዲያዎች ቀነኒ የአንዷለም ጎሳ እጮኛ እንደሆነች ዘግበዋል። በሌላ በኩል የአዲስ አበባ ፖሊስ እና ቀድሞው ዜናውን ያወጡት ሰዎች ቀነኒ የአንዷለም ጎሳ ባለቤት እንደሆነች የሚያሳይ መረጃም ነበር። አንዷለም ጎሳ ቃሉን ለፖሊስ ለመስጠት ወደ ፖሊስ ጣቢያ አምርቷል የሚል ዜናም ተሰምቶ ነበር በኋላ ላይ ግን አንዷ አለም ጎሳ በግድያ ተጠርጥሮ ፍርድ ቤት እንደቀረበም ለማወቅ ተችሏል። የቀነኒ አባት ደግሞ አንዷለምን አግኝቼ ማናገር እፈልጋለሁ እያሉ ነው። የቀነኒ አባት ልጄ ራሷን አጠፋች የሚለው ነገር እንደማይቀበሉ ገልጸው የልጃቸው ሞት እንዳያጫሉ ሞት ተድበስብሶ እንዳይቀር አደራ ማለት ፈልጋለሁ ማለታቸውም ይታወሳል። የቀነኒ ፎቶ አፈትልኮ መውጣቱን ተከትሎ የተለያዩ ሀሳቦች እየተሰጡ ይገኛሉ። በተለይ ሴት አክቲቪስቶች የቀነኒን መደብደብ የሚያሳይ ፎቶ ካዩ በኋላ ቅሬታቸውና ተቃውሟቸውን በመግለጽ ላይ ይገኛሉ። ፍትህ ለቀነኒ እያሉ ነው። ከዚህ ጋር በተያያዘ ናርዶስ ቦጋለ ፍትህ ለቀነኒ በሚል ርዕስ እንዲህ ስትል ሀሳቧን ሰጥታለች። ፍቅር ስለያዘሽ ስለወደድሽ ብቻ ነገሮች ይቀየራሉ ብለሽ አንገትሽን ደፍተሽ እየተቀጠቀጥሽ አትኑሪ። ነገሮች አይቀየሩም። መበደልን ያለማምድሻል። ለራስሽ ያለሽን ግምት ያወርደዋል። የተተውሽ የተናቅሽ ፈላጊ የሌለሽ እንደሆንሽ ያሳምንሻል። እሱ የመጨረሻ አማራጭሽ እንደሆነ በየቀኑ ይነግርሻል። በቃኝ ስትይ ደግሞ ይልመጠመጣል። እንደ ልማዱ ቃል ይገባል። ትወጫለሽ፣ ትሰሪያለሽ። ቤተሰቦችሽ ጋር ሽማግሌ ይልካለው፣ ድል ባለ ሰርግ እማገባሽ፣ ትንሽ ጊዜ ስጭኝ ይልሻል። ተውጂ የለ እንደገና ተስፋት አድርጊያለሽ፣ ትጓጉያለሽ በየቤተ ክርስቲያኑ ባሽን እያፈሰሽ እንዲሳካ ትጸልያለሽ። ከሱ ጋር መኖር አቅቶኛል ብለሽ የነገርሻቸውን ጓደኞችሽን ትሸሽያለሽ። እንዴት እየኖርሽ ነው እያለች ጠዋት ማታ እምትወተውትሽ እናትሽን ትሸነግያለሽ። ሽማግሌ ሊልክ ነው፣ ስራ ሊያስጀምረች ነው ስትያት ላይ መስላት ጉጉትሽን አይታ ይሁን ይሳካልሽ ትልሻለች። ዓለምሽ ያደረግሽው እሱን ያመንሽው ያከበርሽው ያፈቀርሽው ልጅነትሽን ህልምሽን የሰጠሽው እሱ ምንም ቢመጣ እጁን ይዤ አልፋለሁ ብለሽ የተመካሽበት፣ ልጆች ልትሰጪው፣ ህይወት ልትሆኚው፣ ሁሉን የተውሽለት እሱ እጁን ያነሳብሽ ቀን ግን ዓይንሽን በጨዋጥበሽ እናትሽ ቤት ሂጂ። መበደልን አትልመጂ። ከሱ በፊት ትኖሪ ነበር፣ ከሱ በኋላም ህይወት ይቀጥላል። ደህና ትሆኛለሽ። ራሽን ምረጪ። አውሬ ወንድ ትምህርት፣ ዝና፣ ገንዘብ አይቀየረውም። እንደውም ለድድብናው ስራ ማስኬጃ ቱል ሲሆንለታል እንጂ በማለት ናርዶስ ቦጋለ ቁጣ በተቀላቀለበት ድምፅ ተቃውሟን ትገልጻለች። ሴት አክቲቪስቶች ለቀነኒ ፍትህ እንድንጠይቅ፣ የቀነኒ ቤተሰቦች መረጃ አልሰጡንም፣ መረጃ ሊሰጡን ይገባል፣ ለፍትህ እንድንቆም ነው እያሉ ነው። ቀነኒ መደብደቧን የሚያሳይ ፎቶ ከወጣ በኋላ ለምን ትታው አትሄድም በሚል ርዕስ ሲራክ የተባለ የማህበራዊ ማህበራዊ ድረገጽ ጸሐፊ እንዲህ ሲል ሐሳቡን ሰጥቷል። ቀነኒ ለምን ትታው አትሄድም የጥያቄ ሰሞኑን በተደጋጋሚ ሲዘዋወር አየው? ላይላዩ ሲያዩት ከማዘን የመነጫ ጥያቄ ይመስላል። ነገር ግን አይደለም። ተጠያቂዋን መልሶ ጥፋተኛ የሚያደርግ ነው። ባለመሄዷ የመጣ በደል ያስመስለዋል። አይደለም። ትታው የት ነው የምትሄደው? መንገድ ላይ አይደለም እንዴ በጩቤ የተዘገዘገችው? በአሲድ የታጠበችው? በጥይት የተወገረችው ቤቷ ቁጭ ብላ አይደል እንዴ? ከውጭ እሳት የተለቀቀባት ከቢሮዋ ስትወጣ አይደል እንዴ? ተጠልፋ ለሳምንታት የተደፈረችው የተወለደችበት አልጋ ላይ አይደል እንዴ? አባቷ አጎቷ የደፈራት የት ነው ትተው የምትሄደው? ትቶ መሄድ ያደናት ይመስል ለምን ትተው አትሄድም ይባልልኛል። ይልቅ ይህ ለሴቶች ሲኦል የሆነ ማህበረሰብ እንዴት ተፈጠረ፣ እንዴት ስንቅረፈው ብሎ መጠየቅ፣ መወያየት፣ ድፍረቱ ካለ መታገል ነው የሚያዋጣው እንጂ መልሶን ተጠያቂን መውቀስ ተገቢ አይደለም፣ በማለት ሴራክ ተመስገን ሐሳቡን ቋጭቷል። ሞዴል ቀነኒ አዱኛ የማደግ የመለወጥ፣ የመስራት ፍላጎት ጉጉትና ጥረት ነበራት። ግን በድንገት ሞቷ ተሰማ እንዴት ለምን? የቀነኒ አባት የቀብር ሥነ ሥርዓቷ ላይ ሁላችሁንም የምጠይቃችሁ የልጄን እውነት አፈላልጉልኝ፣ እንደ ሀጫሉ ሞት ተደባብሶ እንዳይቀርብኝ ብለው ነበር። ቀነኒ ከዕልሞቿ ጋር በድንገት ከተቀበረች ሳምንት ሆናት። በድንገት ሞቷን የሰማው ቤተሰብ በሐዘን ውስጥ ሆኖ ፍትህ ይጠይቃል። ምንድን ነው የተፈጠረው? ይላል። የፖሊስ የምርመራ ውጤት ይጠበቃል። የአንዷለም ጠበቃ በፍርድ ቤት አንዷለም በግድያ ተጠርጥሮ መጋቢት 4 2017 ዓ ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊ ጠበቃ ሊበን አብዲ ለቢቢሲ ተናግረዋል። ዛሬ የዋለው ችሎት አንዷለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረገም ጠበቃው ለቢቢሲ አስረድተዋል። ሞዴል እንዲሁም የማስታወቂያ ባለሙያ ከሆነችው ቀነኒ አዱኛ። መጋቢት 1 2017 ዓ.ም ለሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈት ምክንያት መሆኑን ፖሊስ አመልክቷል። ፖሊስ ይህን ካለ በኋላ ማክሰኞ እለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆ ነበር። በዛሬው ችሎት ቀነኔ መጋቢት አንድ ቀን ለሊት 11 ሰዓት ገደማ ከምትኖርበት አፓርተማዋ አምስተኛ ፎቅ ላይ ወድቃ ህይወታ ማለፉን ፖሊስ አስረድቷል። ከሱ ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደንበኛውን በቁጥጥር ስር ያዋሉበትን ምክንያት መናገሩን ጠበቃው ገልጿል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳት እና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ አስረድቷል። አሁን ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመሰብሰብ እና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ የ14 ቀን እንጠይቃለን ብሏል። ይህ ፈንዴ እንዳለ የድምጻዊ አንዷለም ጠበቃ የፖሊስ ጥርጣሬ በዚህ ችሎት መቃወማቸውን ገልጸዋል። በመካከላቸው ምንም አልነበረም። በዚያን ቀን በሰላም ውለው እርሷ ፎቶ ስትነሳ እርሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸባል ጾም ወይም በክርስቲያኖች ዘንድ የሚጾመው የሁዳዴ ጾም ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው መከራከራቸውን ገልጸዋል። አክለውም ፖሊስ አሁን ወድቃ ተገኘቻለ እንጂ እርሱ እንደተከፈተራት የሚያሳይ ነገር ስለሌለን አሁን ባለው ሁኔታ ቀነኒ ራሷን መግደሏን እንጂ በሌላ ግለሰብ ወይም በእኔ ደንበኛ መሞቷን አላስረዳም፣ በማለት በዋስትና እንዲለቀቁ መጠየቃቸውን ለቢቢሲ ተናግረዋል። ነገር ግን ፍርድ ቤቱ ውድቅ አድርጎታል።